ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እናምናላችሁ። እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ዕለት ሁለት መረጃዎችን ወደ እናንተ በተከታታይ የማደርስና የማስደምጥ ይሆናል። እነዚህ መረጃዎች ከኤሌክትሪክ መኪኖች እንዲሁም ከነዳጅ መኪኖች ጋር በተያያዘ ሲሆን በዚህ ሰዓት የወጣው ሪፖርት እንደሚያመላክተው ከሆነ የትራንስፖርትና ሎጂስቲክ ሚኒስትር ከነዳጅ ተሽከርካሪዎች ጋር ተያይዞ አዲስ መረጃ ይፋ አድርጓል። ከሰሞኑ የትራንስፖርትና ሎጂስቲክ ሚኒስትር በሀገራችን ኢትዮጵያ ያሉትን በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክ የመቀየር ስራን ሂደት ለማጠናቀቅ መመሪያ ማስተላለፋቸው ይታወሳል። ይህንን በተመለከተም ሙሉ ማብራሪያ ሰጥተዋል። እንዲሁም ከቀረጥ ነፃ ፈቃድን በተመለከተም አዲስ መረጃ ተሰምቷል። በዝርዝር እናደርሳለን። በሌላው መረጃችን ከኤሌክትሪክ ተሽከርካሪዎች ጋር በተያያዘ የቢዋይዲ አምራች ካምፓኒ እንግዲህ እጅግ በርካታ ቁጥር ያላቸው ተሽከርካሪዎችን ወደ ቦታቸው እንዲመለሱ ጥሪ ማስተላለፉ ተሰምቷል። እነዚህ ተሽከርካሪዎች ላይ ከፍተኛ ጉዳት ሊያደርስ የሚችልን መረጃ አግኝቶን ሙሉ ዝርዝሩን ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ወደ ዝርዝር መረጃው ከማለፋችን በፊት እጅግ በጣም ወሳኝ የሆነ መረጃ በተለይ ወደ ጅቡቲ ለምትገቡ አሽከርካሪዎች የጅቡቲ መግቢያ ፍቃድን በተመለከተ የትራንስፖርት እና ሎጂስቲክ ሚኒስትር አንድ ወሳኝ መግለጫ አውጥቷል። ዝርዝሩን ወደ መጨረሻ ላይ የማደርሳችሁ ይሆናል። በቅድሚያም የምንመለከተው እንግዲህ ከቢዋይዲ ተሽከርካሪዎች ጋር ተያይዞ ከሰሞኑ እጅግ መነጋገሪያ የሆነውን መረጃ በማስቀደም ወደ እናንተ የማደርስ ይሆናል። የቻይናው ግዙፉ የኤሌክትሪክ መኪና አምራች ቢዋይዲ በዲዛይንና በባትሪ ተከላ ችግር ምክንያት ከ115000 በላይ መኪኖችን ለማሻሻል ወደ ማምረቻ እንዲመለሱ ጥሪ አቅርበዋል። ይህ ችግር የተገኘባቸው ከ2015 እስከ 2017 የተመረቱ ከ44000 44 በላይ የታንግ የታንግና ከ2021 እስከ 2022 የተመረቱ ከ71000 በላይ ዩዋን ፕሮ ሞዴሎች መሆናቸው ተገልጿል። በዩዋን ፕሮ ሞዴል ላይ ያጋጠመው ችግር ባትሪውን ከውሃ እንዲሁም ሌሎች ቆሻሻዎች ለመሸፈን የተገጠመው መከላከያ በአግባቡ አለመጥበቁ መሆኑ ተገልጿል። ይህ ውሃ ወይም ሌሎች ነገሮች ወደ ኤሌክትሪክ ሲስተም እንዲገቡና ተግባሩን ሊያበላሹት ይችላሉም ተብሏል። ተቋሙ በተደጋጋሚ በምርቶች ላይ የማሻሻያ ጥሪ ቢያቀርብም ይህኛው ከስካሆኖቹ በመጠን ከፍ ያለ መሆኑ ተገልጿል። ኩባንያው ፈጠረ ያለውን ችግር ከክፍያ ነፃ እንደሚያስተካከል መናገሩ ነው የተገለጸው። በሌላው መረጃችን በዛሬው ዕለት እንግዲህ የትራንስፖርት እና ሎጂስቲክ ሚኒስትር ከነዳጅ ተሽከርካሪዎች ጋር ተያይዞ እንዲሁም ከቀረጠ ነፃን በተመለከተ ሙሉ ማብራሪያ ሰጥቷል። ነዳጅ ለሚጠቀሙ ተሽከርካሪዎች የሚሰጠው ትኩረት ወደ ዜሮ ወርዷል ሲል የትራንስፖርትና ሎጂስቲክ ሚኒስትር በዚህ ሰዓት ማስታወቁ ተገልጿል። ያሉትን የነዳጅ ተሽከርካሪዎችም ወደ ኤሌክትሪክ የመቀየር እንዲሁም ወደ ተፈጥሮ ጋዝ ለመቀየር የተያዘው ስታንዳርድ መጽደቁንና መመሪያው ላይ እየተሰራ እንደሆነም ሰምተናል። የትራንስፖርትና ሎጂስቲክ ሚኒስቴር ሚኒስትር ዴታ አቶ በሮ ሐሰን ቤንዚልን መጠቀም ከፍተኛ መጠን ያለውን ካርበን ዳይኦክሳይድ እንዲሁም ናይትሮጅን እንደሚፈጥር ገልጸው የኤሌክትሪክ ተሽከርካሪዎችን በስፋት በትራንስፖርት ሲስተም ውስጥ ማስገባት ለእነዚህ ችግሮች መፍትሄ እንደማበጀት ይቆጠራልም ብለዋል። በዚህም አገር ውስጥ የሚገጣጠሙ የኤሌክትሪክ ተሽከርካሪዎች ከቀረጥ ነፃ እንዲሆኑ መደረጉንም አውስተዋል። ሚኒስትር ዴታው አሁን ነዳጅ ለሚጠቀሙ ተሽከርካሪዎች የሚሰጠው ትኩረት ወደ ዜሮ ወርዷል ነው የሚሉት። በነዳጅ የሚሠሩትን ተሽከርካሪዎች ወደ ኤሌክትሪክ እንዲሁም ወደ ተፈጥሮ ጋዝ ለመቀየር ተነሳሽነት ላላቸው ደግሞ መንግሥት ሁለንተናዊ ድጋፍ ያደርጋል ብለዋል። አሁን ላይ የኤሌክትሪክ ተሽከርካሪ በቀላሉ እንዲገቡ ሰንሰለት ቀላል እንደሚያደርግ አንስተው ዋነኛው መፍትሄ ግን ፋብሪካቸውን ሀገር ላይ በመስራት አሁን እንዲገጣጠሙ ማድረግ ነው ሲሉም ተናግረዋል። ሚኒስትር ዴታው ከጥቂት ዓመታት በኋላ የኤሌክትሪክ ተሽከርካሪዎች ዋጋ በከፍተኛ ሁኔታ ይቀንሳል ማለታቸው ተገልጿል። በመጨረሻ መግቢያ ላይ እንደገለጽኩላችሁ አዲስ የብቃት ማረጋገጫም ሆነ ነባር የብቃት ማረጋገጫ እድሳት እንዲሁም የጅቡቲ መግቢያና ሌሎች አገልግሎቶችን ለማግኘት በአካል መምጣት አያስፈልጋችሁም ማለቶን የትራንስፖርትና ሎጂስቲክ ሚኒስትር አስታወቀ። ከሐምሌ 21 ቀን 2017 ጀምሮ ሙሉ በሙሉ ወደ ዲጂታል ስርዓት መቀየሩን ይፋ ያደረገው የትራንስፖርትና ሎጂስቲክ ሚኒስትር የኦፕሬተሮች የብቃት ማረጋገጫ የእድሳት አገልግሎት ነባር እድሳት የጅቡቲ መግቢያና ሌሎች አገልግሎቶች በኦንላይን እየተሰጠ መሆኑንም አንስተዋል። ስለሆነም በሚኒስትር መስሪያ ቤቱ አዲስ የብቃት ማረጋገጫም ሆነ ነባር የብቃት ማረጋገጫ እድሳት እንዲሁም የጅቡቲ መግባና ሌሎች አገልግሎት ለማግኘት በአካል መምጣት እንደማያስፈልግም ገልጸዋል። በሚኒስትር መሥሪያ ቤቱ አዲስ የብቃት ማረጋገጫም ሆነ ነባር የብቃት ማረጋገጫ እድሳት እንዲሁም የጅቡቲ መግቢያና ሌሎች አገልግሎቶችን ለማግኘት በአካል መምጣት ሳትፈልጉ ሊንኩን ብቻ በመጠቀም ባላችሁበት መመዝገብ እንደምትችሉ ማሳሰቡ ተገልጿል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን አጠር አድርጌ ወደ እናንተ አድርሻለሁ። ቪዲዮውን ላይክ ላይክ ሼር ሼር ያደረጋችሁ እስከ መጨረሻው እንግዲህ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ከባቢ ለምትሰሩ ዳገት አካባቢ፣ እንዲሁም ሜዳ ልዩነት ይኖረዋል ማለት ነው። ምክንያቱም ዳገት አካባቢ የሚሰሩ ተሽከርካሪዎች በአጠቃላይ ዘይታቸው መቀየር ከሚጠበቅበት በታች ወይንም መቀየር ከሚጠበቅበት ቀድማችሁ ብትቀይሩት መልካም ነው። እንደሚታወቀው እነዚህ ተሽከርካሪዎች ኢቮላ ወይንም አርኢ የተሰኙ ተሽከርካሪዎች እጅግ በጣም ፈጣን እና እጅግ በጣም ጠንካራ ከሚባሉ ተሽከርካሪዎች መካከል ባለ ሶስት እግር ማለት ነው ቅድሚያ ይሰጣሉ። ምክንያቱም ደግሞ ከቲቪኤስ ጋራ ነው እነዚህ ተሽከርካሪዎች የሚወዳደሩ። ቲቪኤስ ለሹፌርም ለተሳፋሪም እጅግ በጣም ጥሩና ምቾትን የሚሰጥ ነው። ነገር ግን እንደ አርኢ ኢቦላ ባጃጅ የተለያዩ ገጠራማ አካባቢዎች ውስጥ ገብቶ ለመስራት እጅግ ከፍተኛ የሆነ አቅምን ይጠይቃል። ይህ ተሽከርካሪ ማለትም አርኢ ጉልበት አለው። ቲቪኤስም ጉልበት ቢኖረው ለከተማ ተብሎ የተሰራ ቢሆንም አንዳንድ ቦታዎች እንግዲህ ገጠራማ አካባቢዎች ላይ በብዛት ቢተገበርም ተሽከርካሪዎቹ ካለጊዜያቸው እንግዲህ ከጥቅም ውጭ ሆነው ይቀመጣሉ። እናንተ ገጠራማ አካባቢ አለን ካላችሁ የምትገዙትና መግዛት የሚገባችሁ ይህንን አርኢ ወይንም ኢቦላ የተሰኘውን ተሽከርካሪ መግዛት ይጠበቅባችኋል ማለት ነው። ሌላው እንግዲህ ይህንን ተሽከርካሪ በ550 ሺህ ብር ከገዛችሁ በኋላ ታርጋ፣ ሦስተኛ ወገን እንዲሁም የተለያዩ ለሸራ ማለት ነው በአጠቃላይ እንግዲህ መመደብ የሚገባቸው ገንዘብ አለ። ያ አጠቃላይ በአሁን ሰዓትስ እንግዲህ እስከ 180 ሺህ ብር አካባቢ ይደርሳል። ከዚህ በፊት ማለትም የዛሬ ዓመት አካባቢ ሰሰራላቸው 40ና 50 ሺህ ብር ይደርስ እንደነበረ ነው እንግዲህ በአመት ውስጥ ብቻ ምን ያክል ጭማሪ እንዳደረገና